ነገር ነገራት ለኤዱ። ኤዱ ይህን በመስማትሽ ከልብ አዝናለሁ፣ ነገር ግን ቲናና እንዲሁም ደግሞ ዳኒ የእውነትም እህትና ወንድም ሳይሆኑ ፍቅረኛሞች ናቸው። አንቺ ላይና እኔ ላይ እስከ ዛሬ እየተጫወቱብን ነበር ብሎ ነገራት። ደነገጠች። እሳት ለብሳ እሳት ጎርሳ ምን አለች? አዎ እንግዲህ የተፈጠረው ነገር ይህ ብቻ ነው። እኔ ምን እንደምልሽ አላቅም። እኔ ራሱ በጣም ደንግጫለሁኝ፣ በጣምም እኔ እንጃ። በቃ ምን እንደምልሽ ግራ ገብቶኛል። እናም ከዚህ በኋላ እነሱ ማስመሰል አይጠበቅብንም ብሎ አላት። ምን፣ እንደዛማ ከሆነ እኔ ራሴ ነኝ የምጫዋትበት የእውነት ዳኒ እኔ ላይ እንደዚህ አርጎ ከሆነ አንላቀቅም ብላ ኤዱ ፎከረች፣ ፎከረች፣ ፎከረች። ካሌብ ካሌብ እውነት ለመናገር ይህን ሁሉ ጨዋታ እየተጫወቱብን ያሉት ለገንዘብ ነው። እናም እኔን ሳይቀር አንተ ራስህ በአባትህ ንብረት ነው እንጂ ምንም አይነት ስራም ሆነ ምንም አይነት ሀብት አይኖርህም ነበር። እናም አንተ ጥገኛ ነህ እያሉ ቁም ስቅሌን አሳይተውኛል። ኤዱ አንቺ ብቻ አይደለሽም የተቸገርሽው፣ እኔም ነኝ የተቸገርኩት እያላት ካሌብ ሁሉንም ነገር የውስጡን አውጥቶ ተናገረ። ትሁት ትሁት፣ አባባን እኔ አባዬ በጣም ፈርቻለሁ። ይበቃል። እስካሁን ድረስ እኮ እኒህን ልጆች እዚው ይዘ ሁሉንም ነገር ተፍረጠረጠ። ቤቱም ቀረ ብሩም ቀረ። ስለዚህ ለምንድን ነው የማይሄዱት እነዚህ ልጆች? አንተም ብቻ ሳትሆን እኔም ለራሴ እንደገና ደግሞ ለካሊብም እፈራለሁኝ እኮ ብላ ስትል፣ አትፍሪ ትሁቴ፣ እንደውም መፍራት የነበረብን እውነት ለመናገር እውጭ ቢወጡ ነበር። እውጭ ከወጡ ለአንቺም ለእኔም ለካሊብም አደገኛ ነው የሚሆኑት። ግን ቤት ውስጥ ከሆኑ ሁሉንም መቆጣጠር እንችላለን፣ እና ምንም የሚያሳስብ ነገር የለም። እባክሽ ትሁቴ ልትረጅኝ ሞክሪ ሲል ውይ አባዬ ለካ እኔም እንደዚህ አላሰብኩትም ነበር። ለካስ እንደዚህ አለ ማለት ነው። ከሀስ ከፐስኪ ንገረኝ፣ አንተ ጋር እንዴት ነው የተገናኛችሁት? ካሌብ እንዴት ነው ይችል ልጅ የመረቃት ታውቃለህ? ዛሬ ጣት አግኝቻት ከባሌራ ስለምንድነው የማትወርጁ ብላ ልትመታኝ ሁሉ ነበር። ምን? አዎ ልትደበድበኝ ነበረ። ይቺ የማትረባ እያለ በጣም ተናደደ። አትናደድ። እውነት ለመናገር እኔ ተረድቻት ነበር የእውነትም የምታፈቅርህና የምትወድህ መስሎ ነበረ። ነገር ግን እሷ ለካ የኔኑ ፍቅረኛ ነው እያገላበጠች የምታድረው ማለት ነው ብላ በጣም ተናደደች። አትናደጅ፣ እውነት ለመናገር እንደውም አንቺ በፍጹም ለዳኒ የምትመጥኛ አይደለሽም። አንቺ እኮ ማለት በጣም ብልህ እንዲሁም ደግ ሴት አስተዋይ ነሽ። ስለዚህ እሱ አንቺ ብቀሪበት እንጂ እሱ በፍጹም ሊቀርብሽ አይደለም፣ ብሎ ሲላት አነ እንደዛማ አትበል እንደዛ ትበል። እውነት ለመናገር እኔ ዳኒን በጣም ነው የማፈቅረው። ታዲያ ምን ዋጋ አለው? እስኪ ንገሪኝ፣ እሱ አፈቀረሽ እንዴ? አንቺ ባፈቀርሽ ልክ። እሱማ ቢያፈቅርሽ ኖሮ አንቺን የመሰልሽ ሴት ሄዶ ሌላ ጋ በተለች እኔ ሚስት ላይ ቲና ላይ መንጠልጠል የለበትም ነበር። ግን አንቺና እኔ ተጎጂ ነን። አሁን ምን ማድረግ እንዳለብን ማውራት አለብን ብሎ አላት። ምን ማለት ፈልገህ ነው? ደግሞ ምን ላረግ ነው? በቃ ለምን እኛ እንደ ፍቅረኛሞች አክት አናደርግም? ምን አንተ ልጅ አስበኸዋል ወይስ ደግሞ እየቀለድክብኝ ነው እንዴ? ለምን ብዬ ነው የምቀልደው። ታዲያ እየቀለድክ ካልሆነ እኔ ግራ የገባኝ ነገር፣ እነሱ እንደተጫወቱብን እኛ የምንጫወትበት እያልክ ነው? እኔ ግን በቀለኛ ሴት መሆን አልፈልግም። በቃ ህይወቱን ይኑር ከዚህ በኋላ ትቼ የራሴን ህይወት እኖራለሁ። ተይ እባክሽ ኤደን፣ ስለዚህ አንቺ ላይ ያደረገው እድሜሽ ሁለ ነገርሽን ተውሽለት ማለት ነው። እና ካሌብ እኔ እንዳንተ መበቀልን እኔ አላስበውም። በቀል እግዚአብሔር ነው። አይ ብሎ ነገር የለም ልናስተምራቸው፣ እና እኛም ከነሱ እንደምንበልጥ ማወቅ አለባቸው ብሎ ደመደመ። እንደሱ ከሆነ ላስብበት ይገባል። ለማንኛውም መሄድ አለብኝ አንተን ብቻ ማመን የለብኝም ብላ ተነስታ ሄደች። ሰላም ሰላም፣ ውድና የተከበራችሁ የህያቤ ቲ ቤተሰቦች እንዴት እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን፣ ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዛሬ ደስ የሚለውና የሚያስደስተው ነገር ዳኒ ጮኸባት እቲና ላይ ቆይ አንቺ ምን አስበሽ ነው እንዴት እንግዳ ላይ እንደዛ አይነት ንግግርና ምን ገራይ እየጠበቅሽ እንደዛ አይነት ነገር ትናገሪያለሽ አታፍሪም እንደ ብሎ ሲላት ቆይ ቆይ ቆይ እኔ ነኝ የተጎዳሁት ባሌን የተቀማሁት እኔ ነኝ አንተ ምን ተነካና ነው ለእሷ የምትቆረቆረው ወይስ ደግሞ አንተ እሷ ላይ ማለልከ ኧረ እባክሽ እንደዛም አትበይ አንቻለሽ አይደል እንደ ገና ለገና ካሌብን አልወደውም ብለሽ አልነበር? ታዲያ አሁን ይሄ ቅናት ከመቼ ወዲህ እንድመጣ እማፈቅርህማ አንተን አንተ ዳኒና ዳኒን ብቻ ነው ነገር ግን እኔ ሀሳቤን እስከማሳካ ድረስ በፍጹም ይችል ወደ ቤት መቅረብ የለባትም። እና ታዲያ ትሰሚኛለሽ? ምንትሁ ምንትሁን ትታውቂያለሽ? ነገርኩ እኮ በቃ። ሲመስለኝ የሚወዳትና እንዲሁም ደግሞ ጥሩ ሴት ናት የሚላት ይችል ልጅ ይመስለኛል። እንደሱማ ሊሆን አይችልም። ግን ይገርማል፣ ከኔ በላይ አንተ ተናደድክ እኮ ዳኒ ስለማይሆነዋ የተናደርኩት አንቺ ሁሌም ስህተት መስራት ነው እንጂ ማስተካከል አትችም። በቃ ሄድኩኝ ብሏት ሄደ። ዳኒ ዳኒ! ኤዱን እኔ ወድሻለሁ ኤዱ፣ አከብርሻለሁ ከምንም በላይ ነገር ግን እዛ ቤት እንድትመጪ አልፈልግም ብሎ አስረግጦ ተናገራት። የት ቤት አልገባኝም። እና አባባ ጋ ነዋ። ግን ለምንድን ነገርኩሽ እኮ በፍጹም ካሌብ የሚባለው ልጅ ጥሩ ልጅ አይደለም። እንዴ ከመቼ ወዲህ ግን እኮ አባዬ በጣም ጥሩ ሰው ነው። ነገርኩሽ፣ አባዬ ጥሩ ሊሆን ይችላል፣ ነገር ግን ይሄ ካሌብ የሚባል የእውነቴን ነው የምልሽ፣ ጤነኛ አይመስለኝም። እንዴ አንተ ደግሞ በህትህ ባል እየቀና ባልሆነ። እኔ እኮ አንቺን በጣም ስለምወድሽና ስለማፈቅርሽ በሁሉም መቀናለሁ፣ ግን ከቅናት ጋር በፍጹም አይገናኝም። ማለቴ እኔ በቃ እያለ ሲል፣ አሁን ተረዳሁ። ይኸውልህ እኔ አንድና አንድ የምፈልገው ነገር ከአንተ ጋር ተጋብተን ልጆች መውለድ ነው። በቃ አባዬ ደግሞ የማይሰጥህ ከሆነ ለምንድን ነው አንተ እዛ ቤት እስካሁንም ድረስ ያለው? ካልሰጠህ አልሰጠህም ማለት ነው። ደግሞ አባዬ በዚህ ምክንያት እንድትጠጣለው አልፈልግም። ምክንያቱም አባዬ በጣም ጥሩ ሰዎች ናቸው፣ ትልቅም ሰው ነው። ምናልባት ያልሰጠብህ የራሱ ምክንያት ሊኖር ይችላል። ምናልባትም ብዙ ነገር ባክሽተኝ እሱ ዝም ብሎ ሽማግሌ ነገር ነው ማለት ሁሌ ከምክር ውጭ ሌላ ምንም ነገር እያለኝ አይደለም። ምን አዎ እንግዲህ የተፈጠረው ነገር እሱ ነው። ሁሌ ምክር ምክር ምክር እኔ ምክር ሰልችቶኛል። በቃ እኔን የምፈልገው የሚረዳኝና እንዲሁም ደግሞ ተይም በቃ እያለ በጣም ሲናደድ፣ በቃ አትናደዳ፣ ሁሉም ነገር ፈጣሪ በፈቀደው ነው የሚሆነው ብላ አለችው። ቲና ቲና ካሌብ መኝታ ቤት ሄደች እና ውይ ደግሞ መጣሽ አላት። ምን ነው ጠላኸኝ? እንደ አዎ ላይኔ ነው የጠላሁሽ ብታይ። ቆይ አንተ ግን ምኑና ነው ማለቴ፣ እስከ ዛሬ እኮ በጣም ነበረ ብዙ ነገር የምትሆንልኝ፣ ታዲያ አሁን አስጠላሽኛ? አሁን ላይ እውነት ለመናገር ተይኝ። እንዴ ቆይ ግን እንዴት አስጠላሁ? ምናልባት አንቺን ያስጠላችኝ አዲሷ ፍቅረኛ የትሆን አንተ ግን እኔያችን ሴትዮ ባገኛት እመኔ ቁርጥርጥ ነው የማደርገው የማደርግሽ የማደርጋት አለች። ይቅርታ እንዴ ኧረ እባክሽ፣ እሷ ቁማ ትጠብቅሻለች መሰለሽ? እሷ ካንች በላይ በጣም ጀግናና እንዲሁም አደገኛ አስተዋይ ሴት ነች። ስለዚህ እቆራርጣለሁ ብለሽ ስትሄጂ እንዳትቆራረጭ እንጂ እያለ ሲስቅባት፣ እኮ ሳክብኝ አይደል ጭራሽ ብለህ ብለህ ሙድ ያስክብኝ ሙዲጌ ያስኩብሽ አይደለም፣ እውነታውን እየነገርኩሽ ነው ያለሁት። ስለዚህ አርፈሽ ብትቀመጪ ምናልባት የተሻለ ይሆናል፣ ካልሆነ ግን አንቺ ራስሽ አደጋ ውስጥ ትገቢያለሽ። ያለሽ በጣም ጀግና ናት ልጅቷ ብሎ አደናንቆ ቅጥል ነው ያደረጋት። አባባ አባባ ዳኒን፣ ቆይ ምን ሆነህ ነው? ለምንድን ነውስ ከካሌብ ጋር የተጣላችሁት? እንደ አባዬ ምን ላርግ ብለህ ነው? ስለ ሴሳወራ ኤደንን መስሎኝ ነዋ ምን እንዴት እንደዚህ ተጠላ እንደዚህ እንደዚህ ታደርገዋለህ? ማለት አንተ ኤደንን እንደምታፈቅራት እንዳ እንደምትወዳት እኛ እናውቅ የለን እንዴ? ታዲያ ቢሆንም ጥሩ ልጅ መልካም ልጅ በቃ አፈቅራለሁ ምናምን ሲለኝ በጣም ተናደርኩ። አይ ቆይ አንተ እህትህ ያደረገችው ላይ ልጅ ላይ ያደረገችውን ነገር እረስተህ ነው እንዴ ወይስ ደግሞ ልጁን ጥፋተኛ እያደረግክ ነው? ለማንኛውም አንተ በጣም ትልቅ ስህተት ሰርተሃል። ስለዚህ ይቅርታ ተጠያየቁ ብሎ ሲል ካሌብ በፍጹም ይቅርታ አላደርግለትም። ነገርኩኮ። እኔ አባት እያዘዝኩ ነው እንጂ እያስፈቀድኩ አይደለም ብሎ ሲለው፣ አባዬ ደግሞ ብሎ ይቅርታ ተጠያየቁ ከደረጃው እየወረደ ባለበት ሰዓት እኔም ምልህ እናንተ ሰዎች ግን እህትና ወንድም መስኖ ከቤት የምትወጡት ሲል ምን ማለት ነው? አንተ ራስህ እኮ ጥገኛ ነህ ካሌብ አንተ ራሱ በአባት ንብረት አይደል እንዴ የምትኖረው የምትሰራው ስራ እንኳ አባት ድርጅት ውስጥ ተቀጥረህ ስለዚህ አርፈህ ብትቀመጥ አይሻልህም አረ መናናቅ አልተናናቅንም አባዬ ውጥ ውስጥ ካላለን ድረስ በፍጹም እኔ ከዚህ ቤት አልወጣም ስለዚህ ቁርጥህን ብታቂ ይሻልሃል ብሎ እረግጦት ወጣ ካሌብ ዛተ እኔ ካሌብ አይደለሁም ሁሉንም ነገር ካላመሰቃቀልኩት አንተን ደግሞ ጦንጦሮጦ ካላስገባሁ እያለ መፎከራ በዛ አባዬ ግምን እያሰብክ ነው በዛ ላይ ደግሞ ጭራሽ አንተ ራስህ ጥገኛ ነህ እያለ እየተሰደብኩ እና እየተሰለኩኝ እዚህ ቤት እንድኖር ፈረርክብኝ ማለት ነው። ይወልክ ልጅ፣ እኔ እራሱ በጣም ብዙ ነገር ችየኮ ነው እዚህ ያሳለፍኩት እና ስታስበው እኔ ደስ የሚለኝ ይመስልሃል እዚህ ቤት ስለኖሩ? ነገር ግን እኔም በጣም እየተሰቃየሁ ነው። ምክንያቱም ከዚህ ከወጡ እኛም በማንኛውም ሰዓት ሊያጠቁን ይችላሉ። እዚህ ከሆኑ ግን በደንብ አድርገን ልንቆጣጠራቸው እንችላለን። አንተ ደግሞ መረጋጋት አለብህ። ስለምን መረጋጋት ነው? የእውነቴን ነው ምልህ፣ ልጅቷ እኮ በጣም ነው ያስጠላችኝ። እሱን አውቃለሁ፣ እረዳሃለሁ። ነገር ግን ቢያንስ እባክህ ለትንሽ ጊዜም ቢሆን ዝም ብትልልኝ ይሻላል ብሎ አለም። ኤዱ ኤዱ፣ አባባን ቀጥራ፣ አባዬ ላወራህ እፈልጋለሁ። ምንድን ነው የኔ ልጅ? ይህን ሰሞን ዳኒ ጸባው ተቀያይሮብኛል፣ ጭራሽ ይጮህብኛል፣ አያከብረኝም። በፊት ላይ ገንዘብ ነበር ችግሩ፣ አሁን ደግሞ ጸባው በጣም ተቀያይሯል። እና የምታውቀው ነገር አለ? እኔ ምን አውቃለሁ የኔ ልጅ። ምናልባት በእኔ ተናዶ እንደ እንዴ በአንተ እንደ ሊዳንድድ ይችላል ማለት በገንዘብ ምክንያት ምናልባት ብዬ ነው ልጄ። እኔ እባክሽ በፍቅር መካከል ሶስተኛ ሰው አታስገቢ። አንቺ ቅረቢውና በደንብ አውሪውና ምናልባት ሊነግርሽ ይችላል እያለ አላት። አይ እውነት ለመናገር በአሁኑ በጣም በጣም ተቀይሮብኛል እኔም ደግሞ እድሜ እየሄደ ስለሆነ ምን ማድረግ እንዳለብኝ አላውቅም እያለች ትሁት የመጣችና፣ እንዴ ሻይላፍላልሽ ምግብም ልስጥሽ ብላ ስትላት፣ ሻውንሽ ምግብ ግን አልፈልግም ብላለች። ትሁት ወይኔ ይቺማ የተባረከች ልጅ እውነትም፣ ለካሊብ ነበር ለዛ። ለዳኒ በፍጹም አትገባውም ነበር። አምላክ ግን አንዳንድ ጊዜ የሚያደርገውን ነገር እሱ ያውቃል። ሀፅአት አልገባም እያለች ብቻዋን ማውራት ጀመረች። ካሊብ ካሊብ፣ ቆይ ምን አድርጌ ነው ይህንን ልጅ ማቃጠል ምችለው? ስለዚህ ከዚህ በኋላ ኤደንን ሁሉንም ነገር ነግሪያት፣ ኤዱን መቅረብ አለብኝ። ያኔ ከኔ የወሰዳቸውን እያንዳንዱ ነገሮች እሱን ማሰብና ማስተዋል ይጀምራል። ያን ጊዜ ምናልባት እሱ ከኔ ምን ያህል እንደወሰደና ብዙ አይነት ነገር እንዳበላሸብኝ ይገባው ይሆናል እያለ ዛተ። ትሁት ትሁት፣ እባክህ ይሄን ነገር ብትተው ይሻልሃል። ማለቴ የምታደርገው ነገር ዋጋ ያስከፍልሃል በኋላ ብላ ብትለውም፣ ያስከፍለኝ አምኜ ነው እየገባሁበት አለ። ውዴ ህያ በቤተሰቦች የዛሬው ይህን ይመስል